ተጠጥቷል ምሳሌ ያስተዳደር ስነ ስርዓት አዋጅ ይህ ማለት ተቋማት ውሳኔ ሲወስኑ ህግ ሲያወጡ እንዲሁም ደግሞ የነሱ ውሳኔ በፍርድ ቤት እንዴት እንዲታይ እንደሚችል በአግባቡ ያስቀመጠ ህግን አስቀምጠናል ሁለተኛ ጠበቆች የህግ ስርዓቱ ዋነኛ ማሰሶች ናቸው ተብሎ ይታሰባል ስለሆነም እነሱ የሚመሩበት የሚዳሰሱበት እንዲሁም ደግሞ በአግባቡ ጥፋት ሲኖር ጥፋታቸውን ተገቢ የሆነ ቅጣት እንዲያገኙ የተሻለ ትርጉም የሚሸለሙበትን ስርዓትን ለማዘጋጀት እንዲሁም ደግሞ እነሱን የሚመለከተዋች አውጥተናል፣ ተግባራዊ እየተደረገ ይገኛል። ከዛም ባሻገር የማረሚያ ቤት በድሮ አሰራር ለክልሉ አስታደርና ጸጥታ ተጠሪ የነበረ ቢሆንም በአዲሱ አሰራር ከስራው ባህሪ አንፃር ለፍትህ ቢሮ ተጠሪ መሆኑ ተገቢ በመሆኑ ያን አውጥተንም ጸድቆ ተግባራዊ ይደረጋል። ስለሆነም በባለፈው አመት ሰፊ ስራዎችን ሰርተናል። ከዚህም ባሻገር በህገ መንግሥቱ የመደራጀት መብት የተደነገገ በመሆኑ ማንኛውም ሲቪል ማህበረሰብ ድርጅት ከህልውና ከምዝገባ ከመዝገባ እስከ ክትመት ወይም ደግሞ ህልውናን እስከ ማጣት ድረስ የፍትህ ቢሮ ስልጣንና ተግባር ምን መምሰል እንዳለበት በአግባቡ ተቀምጦ ይሄንን ስራ በአግባቡ እየሰራ እንገኛለን። ስለሆነም ይህም በባለፈው ዓመት በሰፍ ከሰራን በኋላ በዋነኝነት የአስፈጻሚ አካላት ማቋቋም ሲወጣ ለፍትህ ቢሮ ዋና ዋና ከሚባሉ ስልጣኖች የመጀመሪያው የህግ የበላይነትን ማረጋገጥ ነው። የህገ በላይነት ማረጋገጥ ብለን ስናስብ ከወንጀል መከላከሉ ምርመራ ማታራት እንዲሁም ደግሞ ክርክርና እስከ መጨረሻው ማረምን የሚመለከት ይሆናል። ስለሆነም በዚህ ዘርፍ የእኛ ተቋም ምሰሶ ሆኖ በማገልገል ሰፊ ስልጣንና ተግባር እንዳለው በህጉ ተቀምጦ ይገኛል። ከዚህ ባሻገር የመንግስትና የህዝብ መብትና ጥቅም በማስጠበቅ በኩል የመጀመሪያው ተቀዳሚ ተግባሩ ስህተቶች እንዳይፈጸሙ ያስፈጸሚ አካላትን አማካሪ በመሆን ይህ ማለት ግን አጥፍተው ሲገኙ ከጥፋታቸው እንዲያመጡ ለማድረግ ሳይሆን ተገኙን የህግ ስርዓት ለማስያዝ አማካሪ በመሆን ሰፊ ስራዎች እየተሰራ ይገኛል። ዘ ልንሰራ የሚገባው መዛግብቶቻችንን ቀድመን በድርድር መጨረስ፣ ከዛ ባሻገር የምንከሳቸው ክሶች መጨረሻ ላይ ካስወሰን በኋላ ሳይፈጸሙ እንዳይቀሩ ሊፈጸምባቸው የሚችሉ ገንዘቦችን ቀድሞ ማሳገድ ተቀዳሚ ተግበር አድርጎ መውሰድ የግድ የሚልበት ጊዜ ደርሰናል። ስለሆነ እነዚህን ስራዎች ስንሰራ አድካሚ እንኳን ቢሆኑ እኛ በተገብ መንገድ መፈጸም እንዳለብን በአግባብ መውሰድ የተሻለ ይሆናል። ሌላው በዚህ ዘርፍ በተለይ ደግሞ ለፍትህ ቢሮና ለተዋረዱ ተቋማት የሰጠው ስልጣንና ተግባር የሰብአዊ መብትን በተመለከተ እንደሚታወቀው ኢትዮጵያ በዓለም አቀፍ ደረጃ የብዙ ሰብዊ መብት ሲግናቶርን ደግሞ ፈራሚ ያደረገች በዚህ ዘንድ መንግስት ሶስት ግዴታዎች ነው ያለበት። ሰብዊ መብት እብትል ራሱን ማክበር ማስከበርና ማሟላት። በተለይ ህግ ዘርፉ አንደኛ ሰብዊ መብት እንዳይጠስ ራሱ ሪስትሬን ማድረግ ወይ ደግሞ አለመታ፣ ሁለተኛ ተጥሰው ሲገኙ ደግሞ ማስከበር ተቀዳሚ ተግባራችን ስለሆነ ምንም እንኳን አሁን ባለንበት ደረጃ የግጭታው አውዱነት ብዙ ጥፋቶች ቢኖሩም ብዙ ግድያዎች፣ ብዙ ጥፋቶች፣ በክልላችን ሰፊ ግጭቶች ቢኖሩም የኛን ኃላፊነት በሚገባ ለመወጣት ምክንያታዊና ህግን መሰረት ያደረገ አሰራር መስራት ግን የግድ ይላል። ምክንያቱም ህግ ተቋም ላይ ስንገባ ሁሉም ነገር አልጋ ባልጋ ሊሆንልን፣ ሁሉ ነገር ተመችቶ ሊኖራል ስለሆነ በእንዲህ አይነት ጊዜ የእኛ ተቋም ተግባር ከሚገባው በላይ የሚፈተንበት ጊዜ ነው። ይህን ፈተና ለመወጣት ደግሞ ከመርህና ከፊት መቆም የግድ ይለናል እና በዚህ ላይ ትኩረት ተደርጎ ሊሰራ ይገባል። ሌላው ከአገልግሎት አሰጣጥ አንጻር ልንሰራው የሚገባው መጀመሪያም ሲገለጽ እንደነበረው የመጀመሪያው ነጻ የህግ ድጋፍ ፣ ነጻ የህግ ድጋፍ፣ አንደኛ በወንጀል ዘርፉ ምሳሌ ሴቶችና ህጻናትን በተመለከተ በፍርድ ቤት ነጻ አገልግሎት ይሰጣል። ሁለተኛ የወንጀል ጉዳይን በተመለከተ በእኛ ተቋም በወንጀልም በፍታብሔርም በተመለከተ የሴቶችን ጉዳይ እንይዛለን። ሶስተኛ ጠበቆች ይዛሉ፣ አራተኛ ዩኒቨርሲቲዎች ይዛሉ። ስለሆነ እነዚህን በማስተባበር በኩልም ትልቅ ሚና እናድርሻለን። ይህንን በመወጣት በኩል የራሳችን አስተዋጽኦ ማድረግ እንዳለብን ህጉ ግዴታ ይጥልብና የተጣለብንን ግዴታ ደግሞ የመወጣት ኃላፊነት የኛ ይሆናል ማለት ነው። በዚህ ዘርፍ በሰነዶች አገልግሎት ቤቶችን፣ ንብረቶችን፣ መኪናዎችን ውክልናዎችን ሲሰጥ ደግሞ በዚህ ዘርፍ ነው። በዚህ ዘርፍ ባለፉት ዘመናት ፍትህ ቢሮ በመዋቅሮቹ ምስጋና ሲቸረው የነበረ የተመሰገነበት ነው። ነገር ግን በቅርብ ጊዜ ውስጥ በተለይ ደግሞ ዘመኑ ካመጣው ከቴክኖሎጂ አንጻር ፎርጀሪ እየተበራከተ መጥቷል። ስለ ሰነዶች አገልግሎት ስናወራ አንዳንድ ሰው ማህተም መደብደብ ነው ብሎ ያስባል። ስለ ሰነዶች አገልግሎት ስናወራ ንብረት ማስተላለፍ ነው። የንብረት ህግን በሚገባ ማወቅ ይጠይቃል። የውል ህግን በሚገባ ማወቅ ይጠይቃል። የወንጀል ህግን በሚገባ ማወቅ ይጠይቃል። የስነ ስርዓት ድንጋጌዎችንም ጭምር ስለሆነ በዚህ ዘርፍ አንደኛ ከአገልግሎት አሰጣጣችን አንጻር በጣም የተመሰገነበት ዘርፍ ነው። ሁለተኛ ከአገልግሎታችን ባሻገር መንግስት በአመቱ መጨረሻ በጣም ብዙ ብሮችን የሚያገኝበት ረቨኑ ኢንካም፣ ምሳሌ በባለፈው ዓመት እንውሰድ እና ወደ 953 ሚሊዮን ብር አካባቢ በክልሉ ተገብቷል። በዚህ ግጭት ውስጥ ነው። ስለዚህ በዚህ ላይ ትኩረት አድርጎ በመስራት በተለይ ደግሞ በቀጣይ በቴክኖሎጂ መሻከር የግድ ይላል። በዚህ መልክ ፈርቀዳጅ የሆነው የባህር ዳር ከተማ እና እንዲሁም ደግሞ ደብረ ብርሃን ከተማ በሀገር አቀፍ ደረጃ እንደ ተቋም ስንሸለም የእነዚህ ተቋማት አገልግሎት ሰ ነበረ ስለሆነ ባህር ዳር ዙሪያ የሚሆኑ ሌሎች ተቋማት ለዚህ ራሳቸውን ዝግጁ አድርጋችሁ በቀጣይ መሰራት እንዳለበት እናምናለን። ከዚህ ጎን ለጎን በዋነኝነት ያስተዳደር ፍትህ የሚባል አዲስ ስርዓት ነቷል። ይህ ያስተዳደር ፍትህ የሚባለው የአስተዳደር ስነ ስርዓት አዋጅ መውጣቱን ተከትሎ ተቋማት መመሪያ ሳይሆን እንዴት መውጣት አለባቸው የሚወጡ መመሪያዎች ፍትህ ቢሮ እንዴት ነው የሚያየው በፍትህ ቢሮ ተቋም መጥቶ ቁጥር ካልተሰጠውና ዌብሳይት ላይ ካልተጫነ እንደ ሕግ የማያገለግልበት ካሁን በፊት የወጡት መመሪያዎችም ተመልሰው መጠው ፍትህ ቢሮ ላይ ካልተመዘገቡ እንደ ሕግ የማያገለግሉበት ስርዓት ነው። ከዚህ ባሻገር ተቋሞች አሰራርን፣ ሕግን፣ መርህን መሰረት አድርገው ለባለጉዳዮች ውሳኔ መፍትሄ መስጠት አለባቸው። ይህ ካልሆነ ወደ ፍርድ ቤት ይግባ የሚከድበት ስርዓትም በአሰራር ተካቷል። ስለሆነ በዚህ ላይ የምንሰራው ስራ ማህበረሰቡን ከመንግስት ጋር የሚገናኝበት ብቻ ሳይሆን ማህበረሰቡ በእለት ከእለት እንቅስቃሴው ፍትህን የሚሻበት እኛ ደግሞ ፍትህ በአግባቡ እንዲያገኙ የምናደርግበት መንገድ ስለሆነ በዚህ መልክ በአግባቡ መስራት እንደሚጠበቅብን የግድ ነው።